ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አላችሁ? ይህ በየሳምንቱ በዚህ ሰዓት በኢትዮ ጃ ፕሮዳክሽን እየተዘጋጀ የሚቀርብላችሁ የኢትዮጵያን ሙዚቃ በኢትዮጵያን የሚቃኘው ኪና አገልግሎት የተሰኘው አዝናኝና አስተማሪ ፕሮግራማችን እንሆ ጀመረ። ፕሮግራሙን እያስተዋወኩ አብሬያችሁ መቆየው ለቤቴልሄም ገመችው ነኝ። የዛሬ እንግዳችን ተወዳጁ የኦሮምኛ ሙዚቃ አቀንቃኝ ደረጄ ዘውዱ ነው። ደረጄ እንኳን በሰላም መጣ እንኳን በሰላም ቆያችሁ። ሰላም ነው። እንዴት ነህ? ቆይታ እንዴት ነበር? በጣም ደስ ይላል። እንኳን በሰላም መጣ። ጥሪያችንን አክብረ እዚህ ድረስ ስለመጣ እጅግ በጣም አድርገን እናመሰግናለን። እናንተም እንኳን በሰላም ቆያችሁ። እናንተ ተጠራችሁ። በጣም አመሰግናለሁ። እሺ ጥሪዬ በጣም ሰላም ነህ አለ ረጅም ጊዜ ነው ከተገናኘን አለ ታዲያ

እና እሱ ሀገር ትያትር ውስጥ እንግዲህ ያው ውድድር ነበረው። እንግዲህ ታውቃለህ፣ እንዳለም አይደለም ክቡር ዘበኛ አለ፣ ፖሊስ አለ፣ ምድር ጦር አለ። የዘመን በለው ወጫ ሲደርስ አቤት ስድስት ነው የምንባለው። እኛም ደግሞ ጭብጨባ ነው ነው ምግባችን ጭልሚጫባጫበ በዛ ነው ከሆነ ትራክተንም የም እንጂ ምንም እኮ ደሞዛችን ይሄን ያህል አይደለም። እንግዲህ ያው የምናገኘው ከህዝብ ፍቅር ጋር ትልቅ ቦታ ነበረው። አኒስ ያዳ ያንተ ሙዚቃ ነው እሱ ወደ አምስተኛ ልጄ። የመጀመሪያ ልጄ የትኛው ነው ታዲያ? ለጋሁ የዘፈንኩ አልተቀረጽንም እንጂ ከዛ በኋላ ይሄ ሩንያ ቡና ነው እሱ። ስለ ፍቅር የዘፈንኩት ነበረ በቃ እምት ላይ ስለምንድነው? ስለ እ በእኛ ሀገር ገበራ የሚባል ነገር አለ። ሃ ብሪካ ያለው ማግባት አይችልም። ብዙ ከብቶች ብዙ ብዙ ናቸው። በዛን ሰዓት አሁን ላም ያለው አግባሽ ድምፅ ያለው ያገባሽ ይባላል። የት ሻልሻል ይባላል። ድምፅ ያለው ነው ይባላል። እንትን ድምፅ አይነ፣ ስለዚህ ማግባት ይችል ነበር። በእኛ ሀገር ከባድ ነው አይቻልም። ከብት ነው ከባድ ነው። ምክንያቱም ግን በዛ ሰዓት ከሆነ ነገር ብቻ አልደረስኩም። ሁለታችን በፍቅር አበን አበን በቃ፣ አሁን የግድ አገባት አሉ ብዬ እዚሁ ፍቅር ስለነበረ ስለምዘፍን የትም ቦታ ስለሚሄድ በቃ አንደኛው ነ ራንስ ደግሞ ወደ ማለት ነው። ከልጅቷ ጋር ግን ሰዎች ነበር ብንጋባም ምን ምክንያቱም አቅም የለንም ማለት ነው። በዛ አንፃር ነው ለሌላ ሰጣጣ እና ይሄ ነበር። በአማርኛ አስተርጉም። ባለፈ ዘመን ወድጃት ጊዜ

አሪፍ ቲያትር የነበሩ ኮከቦች ኮከብ ነበሩ። በዛ ሰዓት ደምቶ ተወዛዋዥ ነው። አሁን በምንሰለፍበት ፖሊስ ነበረ። እኛ አንደኛ ወጣን። አጋጣሚ አገር ቲያትር በቃ የምንገባበት አጣን። ስንጨኩር ነው በቃ ያሳለው ነው ያዘፈን። ኮከብ ሆነ፣ አንደኛ ሆነ። ራሱ ዘበኛዎች እኛ ጋር ነበሩ። በዛ በኩል መጥቶ ሳሚ አሁን የነገረኝ ነው ወርቅ ስራ ነው ያቀረብከው፣ እግዚአብሔር ያሳድግ በርታ አለኝ። በቃ የምሰለፈው አንደኛ ሆነና በቃ መስከረም ሲገባ ተዘፈነ። ልጆቹ ፍላጎት አለ፣ የህዝብ ኦዲየንስ አለ። ጉድ ነበር። እኔ በቃ ጭብጨባ ስላገኘሁ ረካ አሁን እና ከመቀመን በላይ ደስተኛ ሆንኩኝ። በቃ እንዲህ ሆንኩኝ። ቀጭን ነኝ በቃ ወፍራ እንዲህ እያለኝ ነበረ። ምርጫ መጣ፣ ህዝብ ብለህ ህዝብ ምርጫ ስመጣ ቀደም ብሎ ነው ተመረጡት ኮንግሬስ ሰተራሽዱ አሁን መጨረሻ ላይ እኔና ህዋት አለን ነበረ ተጠሩን እና ያው ጥናት ከጀመርን በኋላ ካንድ ሳምንት በኋላ ያው ተጠሩን እና ነገሩ ያው እናንተ በጀት ጌታ መሳይ አበበ ዮሐንስ የሞተው ዋሽንትን በጣም ያዝን ነበር። እኔ ትስ በመንበሳ ጠራኝ እና እነሱ ተነጋግረውበት አለቃ ደረጃ አለኝ እንት እዚህ እንደዚህ ብለዋል። አንተ ደግሞ የግድ መዝፈን አለበት። እየተከራከርን ነው አሁን አዝብለ ዝብለ አዎ መሄድ አለብህ ብለን እነሱ ግን እንደዚህ እንደዚህ ብለዋል አለ አይ ካሉም እንግዲህ ምንድ ማድረግ ብቻ ነው ውስጤ ተቃጥሯል በኋላ ተጠራው ነው ተነገረኝ ስነገረኝ ጥላሁን ጠራኝና ራሱ አሁን እሱ የለም ነፍሱን ሊባል በቃ ይህ ዘፈን አንተን የሚዘፍነው እኔ አልዘፍንም ትሄዳለህ አንተን ሊዘፍን ብሎኛል አለ አይ እኔ እንግዲህ እንደፈለጉ እንደሚያደርጉት ያድርጉት ብዬ ወጣሁ ከሰፋ አዳራሽ መስሪያ ቤት መጣ በዚህ ተወሰነ

ደረጃ፣ አሁን ግን በምን አይነት ሁኔታ ላይ ነው ያለከው? በዘፈን ነው በግል ማለት ነው ከለቦች በጣም ጥሩ እና አዲስ ነገር ለመስራት ወይ ነጠላ ዜማ አልበም ለመስራት ምንም አላሰብክም። አለኝ እኮ ዘመኖች አሉ ያው እንግዲህ ያው በፊት የኮፌራል ጉዳይ ታውቃላችሁ። በስራ ውጪ ነው የሚያደርጋችሁ። አሁንም ያህል አሁን እንደነበረ በጣም ችግር አለ። ምክንያቱም እኔ አሁን ዜማዎቹ አሁን እኛ ስድስት ወር ሶስት ወር አንድ ዜማ ዝም ብሎ እንትን እምንዘፋን አይደል እምንዘፋን ያው አንዱ አንድ ጊዜ በሬዲዮ ተልቢ ይሰጥና ኪቦርድስት ነው ስናገር አንድ ሌሊት እኮ እኔ ስድስት ዜማ እና ስድስት ግጥም ሰርቼ አደርኩ ብሎ ሬዲዮ ይናገራል። በእውነት የማይሆን ይሆን ነገር አሁን ቆይቶ አራት መት አካባቢ ነው እንጂ እኔ አሁን ራሴ በዛ ሰዓት እኛ ዜማ ስንሰራ አንድ ዜማ ስንት ጊዜ እንደምሰራ በጣብኝና መኪና ውስጥ ነበርኩ። አጋጣሚ ይህ ሰው እንዴት እንደዚህ ሆን ነገር ለካ እውነትም ዜማ ይሰራል። በአምስት ዓመቱ አንድ ሌት ውስጥ አምስት ዜማ ይሰራል። እንግዲህ በዚህ ስታስቡ ዜማ ምን አይነት ዜማ ሊሰራ ነው? አሁን ሰውዬው ማሽን ነው ወይስ ኬ ማሽን? ዜማን የሚፈለፍል ማለት ነው እንጂ ከሰው ጭንቅላት የወጣ ነገር እንደዚህ እንደዚህ ይሆናል አልኩሽ። እና አለሁኝ ግን ያው ሰብስቤ ያለው እንግዲህ አሁን ስለ መስራት አቅም ያስፈልጋል። አሁን ደግሞ አንድ ትክክል ብር መስራት ለኛ ጊዜ አይደለም፣ ያው ግዴታ

ሰላም ያድርግልኝ። በቃ ዋናው ዋናው በቃ አንደኛ፣ ምክንያቱም ሁሉ ነገር ማድረግ የምንችለው ሀገር ሰላም ስትሆን፣ ዛር ዳምጣ እንደኛው አንድ ዙሯችን የመለስን ዋና ይሄ መጥፎ አየር ያለው ሁኔታ በጣሪ አጥፋው እንደምጠፋ ደግሞ እርግጠኛ ነኝ። ምክንያቱም በዚህም በዚህም ሙዚቃም ቅኝ ሙዚቃ ይሰራል። ሙዚቃ መስራት ብቻም ሳይሆን ደግሞ ደስተኛ መሆን ያስፈልጋል። ያንን ዘፈን ለመስፈን ሰው ውስጡ እንትን እያል ጭንቅላት ወይም እንትን እያለ መስፈን መስፈን አይችልም። ደስታ ነው ከውስጥ ሺህ ነው ደስ ብሎች ነው ምሳሌ እና ያ ከሆነ ብዙ ነገር ማድረግ ይችላል። ሰላም እግዚአብሔር በጥሩ ደስ ይላል። በእውነት ደረጀ በጣም ጥሩ ቆንጆ ቆይታ ነበር ያደረግነው። እንደውም ጥሪያችን እና ክብረ እዚህ ድረስ ስለመጣ እጅግ በጣም አድርገን እናመሰግናለን። በኪና አገልግል ስም በጣም እናመሰግናለን።